ለሄደ የሚያስበላት እኮ ያታያያዝ ነው። አንተ ሁኔታ ነገረ ስራ ነው አላማራት። በቃ ይሄ ነው በጥቅሉ። እኔ በአንተ በገም ነው የምናገረው። ማንንም አድፈራ፣ ግልጽ ነው የምናገረው። ምን ልፈራ ነው እንዴ አንተ? እንዴ ልፈራ እኮ አይደለም፣ እውነቱ ልናገር ነው። መታ ምን ታድርገ ታረ ትሂድ፣ አያገባ። አብሬ ማለት አንቺ ነሽ፣ አንቺ ማለት አብሬ ነው። እንዴ አውሪ፣ የግልጽ አድርጋሽ አውሪ። ችግሬ ምን ችግር የለም። እርስዎ ሰላም አሮች ብለውኛል፣ ሰላም ማውረድ አለሁ። እና ደግሞ ያው ቅድም እንደነገርኩት ነው ጋሽ፣ መሄድ እፈልጋለሁ፣ መቅረት አልፈልግም። ግን ሰላም እንዳወርድ ከፈለጉ ሰላም አሮች እርስዎ መርቀውኝ፣ መንገድ የሚተቃና እንዲሆን እርስዎ መርቀውኝ ብሄድ ደስ ይለኛል። ችግር የለም እሱ

ምን ትረካለ? ጠጋ በል፣ ጠጋ በለ፣ እዚህ ጠጋ በለ፣ ጠጋ በለ። እንደዚህ ክፍተት ተሰጣችሁ ነው ሴጣን ሊገባ ያቻለው። እንዲህ ከተጠጋጋችሁ ይሄ ምሳሌ ነው። ይገባ ክፍተት አይሰጥ ለምንም ነገር ክፍተት አይሰጥ። እንዴ ነው አስተካክለች፣ አስተካክላለች ማለት አስተካክላለች። አሳ ነው ነው እኔ ጋር ይዘውና ማታውለኛለች እኔ እኔ ጋር ያድራለች። እሺ ሩቲ ምን አልሽኝ አሁን? አሁን አሁን እግዚአብሔር አምላክ ይባርክሽ፣ መርቄሻለሁ ልጄ፣ ባርኬሻለሁ። ጓዳሽ ይባረክ፣ ኪስሽ ይባረክ፣ የወለድሽ ይባረክ ብዬ መርቄሻለሁ። አሁን ደግሞ መደጋግመው ነገር የለም። ሰላም አውርዱልኝ፣ ሰላም አውርዱልኝ ከፍ ተቃቀፉ፣ ልጆቼ ከአሁን በኋላ ንፋስ እንዳይገባ ምንም ነገር እንዳይነካብኝ ቅፍቅፍ ብላችሁ ተቃቀፉ። እናንተ እኮ ማታኔ የተናገርኩት ነገር እኮ አለ። አንድ አካል እኮ ናችሁ፣ አንድ አካል ናችሁ። አካላችሁ አንድ ነው፣ በቃ አካላችሁ። የእሱ አካል አንቺ ነው፣ አንቺ አካል እሱ ነው። በቃ ያንቺ አካል ሲነካ ምሻል፣ የእሱም አካል የአንቺ አካል ሲነካ ም እሱ ያመዋል። በቃ አሁን ሰላም አውርዱልኝ። የእናንተ ሰላማችሁ ነው የሚፈልገው ብያለሁ። አሁን ምንም ልትናገር አንፈልግም አልፈልግም። ሌላ አንዳንድ የምትይው ነገር ካለ በእኔ አላፍንሽ ልጄ አላፍንሽ። የሆነ አንዳንድ ነገር የምትይው ነገር ካለ ማለት ነው፣ ምንም ችግር የለም። አውሪ አውሪ ነው እኔ አባትሽ ነኝ። አውሪ ግድ የለም። እንደ ልጆቼ ናችሁ። እንደ አብሬ ማለት አንቺ ነሽ፣ አንቺ ማለት አብሬ ነው። እንዴ አውሪ፣ የግልጽ አድጋሽ አውሪ፣ ችግር የለም። ምን ችግር የለም። እርስዎ ሰላም አውርጂ ብለውኛል፣ ሰላም ማወርድ አለሁኝ እና ደግሞ ያው ቅድም እንደነገርኩት ነው ጋሼ መሄድ እፈልጋለሁ፣ መቅረት አልፈልግም። ግን ሰላም እንዳወርድ ከፈለጉ ሰላም አውርጂ፣ እርስዎ መርቀዊ መንገድ የሚተቃና እንዲሆን እርስዎ መርቀዊ በሄድ ደስ ይለኛል። ችግር የለም። እሱ እንደ ጋሼ እየፈጠርክላት ነው እንደ ያለ ትሂድ ምን አገባ ምን አገባ ምን የምታውቀው ነገር አለ መሄዷና አለመሄዷ ዛሬ ነው እንዴ የምታውቀው አንተ አደለም አስቀረታለሁ አደለም መሄዷና አለመሄዷ ዛሬ ነው የምታውቀው አያገባ በቃ በዚህ ነገር አንተ ምን የሚጠቅስ ነገር የለም በቃ በቃ በቃ ሰላም አውርዱ እንጂ አያገባ ማለት ትሄድም አትሄድም ምንም ትበል አንተም ያገባህ ነገር የለም በዚህ አትግባ በቃ አንተ ሰላም አውርድ፣ ነው ስላንተ ጨርሻለሁ፣ ባይዘዊ ጨርሻለሁ። አንተ ልትናገር ምን ልትናገረኝ አልፈልግም፣ ልትናገረኝ ምንም አልፈልግም። እግዚአብሔር በቃ አንተ ልትናገረኝ አልፈልግም። በቃ እረፍ። ትሂድ አትሂድ፣ እንዲህ መወሰን አትችልም። እኔ ነው የመወሰነው። ምንድን ነው ሰላማችሁ ፈልገዋለሁ። እኔ መርቅያት ነው ምትሄደው፣ ምትሄድ ከሆነ በቃ። ከዛም በኋላ ልጄ ታለምበትና እንግዲህ መርቀኝ ያለችን ቀን የዛን ቀን፣ ወይኔ ፈቅድላት ሆና ወይ ማልፈቅድላት ሆና፣ አንተ መፍቀድን ምንም ማለት አትችልም። በቃ ትሄድ አትሄድ በዚህ ውሳኔ ውስጥ አትግባ። አንተ ሰላም ማውረድ እኮ ቀላል ነው። እኔ እንዳትሄድ ስለፈለኩ ነው እንጂ ሁሉ የለፋት የነበረው እኮ ሰላም ማውረድ ቀላል ነው፣ ቀላል ነው። ሰላም ስታወርድ እስካሁን ለምን ሰላም አታወርድም ነበር? ሰላም እስካሁን ለናጣላል ከሆነ ለምን አታወርዱ ነበር? ታዲያ ይሄ ሁሉ ጅብር ሲፈጠር ቀላል ነው እንዴ? እኔ ከቦታጀራ ታዲያ እዚህ ምን አመጣኝ? እሄዳለሁ ያለች ጠብቀለች። ቪዲዮ እከታተል የለ እንዴ? ቪዲዮ ጠብቀለች፣ ብዙ ብዙ አስታማለች፣ ጠብቃለች። አልጠበቀችም እንዴ? ሚዲያ በጀ ነው አለው እኔ እኔ ቀን በቀን ከፍቼ ነው ማየው፣ እያልኳችሁ እኮ ነው እየነገርኳችሁ ነው። አብረን አብረን አብረን እንዲህ በጋድ እንዲህ አልተገናኘንም፣ እንጂ ቪዲዮ እያየሁ ነው። እንዴ ጠብቃለች፣ እች ልጅ እንዴ እዚህ የበለጠ ምታድገ ምታድገ። ምትመለስ ከሆነ ተመለስ። ምትመለስ ከሆነ ከዛሬ ከአሁኑ ሰዓት ጀምረ ተመለስ፣ ከዛሬ ጀምረ። ይሄንን ነው እኔ የምለው። እሷ ትሄዳቴ፣ ተዋት፣ ትወስን። አንተ ዝም በል። አሁን አትሄጂም ብለህ አሁን ገብታለች። እግሯ አዛት እሺ እባክህ፣ እግሩዛት አትሄጂም። ኧረ እባክህ እግዛት በእንደዚህ አይነት አይደለም። እየቀለጥክ ነው እንዴ? በእንደዚህ አይነት አሁንም አሁንም በእንደዚህ አይነት አይደለም። ሰላም ማለት በእንደዚህ አይነት አይደለም። አሁንም አሁንም ተመለስ። እኔ የምናገረው ነገር ስማ። አሁን እኮ እኔ ብዙ ብዙ አሁን ወሰለ መጣችሁ ቆይቷ አልከ መጣችሁ ቆይ ነው አልኳት። እግዚአብሔር ባልካት ይዛት መጣችሁ። አንቺ ምን ወርድብሽ ነበር ዛሬ? አይ እሷ ይዘሽ ጋር ተመጪ አይ በቃስ፣ ከዛ ትንሽ በረደልኝ፣ በረደልኝ። አሁን ሰላም አውርዱልሁ፣ ሁለታችሁ። የሁለታችሁ ሰላም ነው የምፈልገው አሁን ሰላም ነው እፈልገው ሁለታችሁ ሰላም ካልሆናችሁልኝ፣ እኔ እኔ ሁለታችሁ ሰላም ካልሆናችሁልኝ፣ እኔ ራሴ አህሌና ሰላም አይሆንም። በቃ ሰላም እኔ በራሴ ማለት ነው። ማንንም ሽማግሌ ያላነሳ ማንንም። እስኪ ለእኔ ያቅተኝ፣ ይህ ልጅ አብርሃም ለእኔ ያቅተኝ። እገርፈዋለሁ ብዬ ነበር። በዱላ ገርፈዋለሁ ብዬ ነበር። ምንም ያመጣሉ፣ ምንም ያመጣሉ፣ አሸንፈኝም አገልግል ነው የምጥረው በዱላ ነን ንበል በእንደዚህ እንትን አለ አለ ጨማልቅ በቃ በእኔ ትግስት ያለከው ትግስቴ በጣም አልቆ አለ። እኔ ትግስት ያው በቃ ስለሱ ያለኝ ትግስት አልቆ አሁን እቺ መቼ ሄጂ አሁን እኮ እሱን እመክረዋለሁ ብዬ አይደለም መጣው እሱን እናገራለሁ በቃ የራሱ ጉዳይ ብዬ እንትልለው ወይ በዱላ ወይ በምን መልሳል። እሱ መልሷል። ምንድነው እንትን ያለኝ አንቺ ነገር ሩትዬ የራስሽ ነገር ነው። አሁን ሰላም አውሩልኝ፣ ተቃቀፉልኝ፣ ሰላም ሁኑልኝ። ቀድማችሁ ሌላውን እናውራበታለን፣ ማንኛውም ነገር እናውራበታለን። ሰላም አውሩልኝ። ተነስተ ሰላም በላት፣ ሰላም በላት። ተነስተ ተነስና ሰላም በላት፣ ሰላም በላት። ተነስተ ተባረክ። እግዚአብሔር አምላክ ይባርክ፣ ተባረክ። የወለሽ እሺ ይበልሽ፣ እግዚአብሔር አምላክ ይባርካ። ተባረኩልኝ፣ ተባረኩ፣ ጌታ ይባርካል። እግዚአብሔር አምላክ ይባርካችሁ የበረከቱን የወለዳችሁ ይባረክ ተባረኩ አታልቅሺ በቃ ለምንድን ነው ምን ማልቀስ ነው አታልቅሺ እኔ ምለው እኔ ሜሪ የምትባል የት ነው የማገኛት? ትናንትና ዳኒ እኮ አጋጣሚ ነው አገኘሁት። ትመጣለች እመጣለሁ ብላለች። እንዲህ ሊመተዋል እንዳትላት አትበላት። መተዋል አትበላት። ዳኒ ሊፈረጥጥ ነበር። አላልኩህም እንዴ ዳኒ ሊፈረጥጥብኝ ነበረው። ከይሳ ጋር ሲሄዱ ጋሽ የሆኑ ሲያይን ወደኋላ ሊፈረጥ ና አልኩት። ና ና ና ዳኒ አልኩት ቶሎ ብሎ በግሬት ስባለ እኔም በቃ ቀዘቀስኩኝ። የዛኔ በእግሬ እንደ ሰው እንኳን የገደለ እንትን ይላል። በቃ ሰላም እናንተ ሰላም አወረዳችሁ ማታ እግዚአብሔር ይመስገን። እናንተ በተጋጫቻቸው ነበረው ሰላም አወረዳችሁ ነ ሰላም ቢያቸው አንቺ ነ ሰላም ጥፋት አለብሽ እኮ እኔ በልጆቼ ምን እኔ በእናንተ ምን ይዛለው? ለምን እኔ እናንተ ልጅነት አይደል? ይሄ ነው ያደርጋችሁ። ልጅነት እኮ ነው። እኔ በልጅነቴ እንዴት ነበርኩ? አዎ ከልባቸው እንደ ነገሩች ዝም ብሎ ከላይ ከልባቸው ቢሆን እና የሀሳባችሁን ብትናገሩ ጥሩ ነበረ። እሱ አንተ ብዙ አጥፍተሃል እሱ ሁሉም በየፊ ነው ብትለው። እኔ እኮ መታረቁ እሺ ብዬሽ አለው እኮ መጀመሪያ። እኔ ያው ነገ መሄዷት እንደሻታት ብዬሽ ነው እንጂ የነገ የቱ ያለ ስለ ነገ ተውዙን በሉ። አይ ጋሽ አንተ ብዙ ማጣቀ ያ ነገው እዛ ነው ትኬት ትቆርጣለች። ጋሽ በቃ ትኬት ትኬት ተቆረጠች። መጥቶ ፕሌን አይሮፕላን መጥቶ መኪና ነው ይዟት ነው ማለት ነው የፈለገችው ነገር የአንተ ሁኔታ አይታ ነው እንጂ ለሰላሟ የፈለገች ነገር ትተዋለች። የፈለገችው ነገር የአንተ ሁኔታ አይታ ነው። በቃ ብያለሁ እኮ ግድ፣ እና ያ የሰላሟ ትሄድም አትሄድም። አሁን ሰላም አውርዳችሁ የለ ለእኔ ልቀቅልኝ አንተ። ይህ ደግሞ ሳልመረቃት ሳልመርቅሽ ትሄጃለሽ ሩትዬ? ሳልመርቅሽ አትሄጂም። በቃ መርቄሽ ትኬት እንደገና ይቁኝ። አሁን የአሁኑ ከተቃጠለ እንደገና እኔ እቆርጥላታለሁ እራሴ። ይቃጠል፣ በቃ በሆነ ምክንያት ተቃጠላ አረዘ ይመብራል። በቃ በመጪው ደግሞ ይሰራል ትኬቱ። በቃ እናንተ ሰላም፣ አንተ ሰላም ካለ ማለት ነው። እኔ አሁን መንገዱ እየነገርኳት አይደለም፣ አትሄድም፣ ትሄድም አይደለም እኔ መንገድ መንገዱ እየነገርኳት ነው። ትኬቱ ጅብ አልበላውም። ከነጌ ወዳይ ቆረጣ ከተቃጠለ ማለት ነው ችግር የለም። ለመሄድ ከወሰነችበት ለስራ ከወሰነች ማለት በፍቅር ይቅር ከልባች አልተባባለችም ነው ይቅር ይቅርበኝ በላት በላት። ምንም ቀለበት እንትናይ ምንም ይቅርበኝ ይቅርበኝ። በቃ ከልብሽ ይቅርበኝ። በእግዚአብሔር በቃ በቃ ከልቦ አይቅር ትበለው እንዴ? አህ ከይቅርታ ካልሆነ ከልብ ይቅር እንባባል ችግር አለ ማለት ነው። አሁንም በቃ እንዴ፣ ያለ ነገር ነው አልፈልግም። እንዴ በቃ ሲል ኦ አሁን ነገ ይሄዳለው ል ማለት በረራ አለኝ ነው ሱት። በቃ ችግር የለም ችግር የለም። ዛሬ ስትመካከሩ ደ የሁለታች የሁለታችሁ ምክርት ነው። ስትመካከሩ ተመካከሩበት ተመካከሩበት። በቃ ነገሩ እንደ ጠዋቱ አይጠብቅብኝ። በቃ ጠዋቱ ስመለስ ነገሩ ላርቱ ይጠብቀኛል። በቃ ይጠብቃል፣ አይሆንብኝ። አሁን እናንተ ተወያዩና ነገራችሁ ተወያዩና፣ ችግር የለም በቃ ተማከሩበት። እሱ ሁለታችሁ ተዋለሁ። በቃ እናንተ ሰላም ካደረጋችሁ በኋላ ሰላም ከሆናችሁ በኋላ እኔ ምን ምን እፈልጋለሁ፣ ይሄ ሰላም ነው የምፈልገው። ከዛ ሁለታችሁ ምክርት ነው፣ በቃ ችግር የለም። አሁን እኔ ደክሜ ያለሁ ሁሉትዬ ረፍት ላርክ አብሬ እረፍት ላድርግ። እናንተ ተጫወቱ፣ ተማከሩ። በቃ ደክሞኛል እኔ ትንሽ እረፍት ልውሰድ። እንደዚህ ስለተፈጠረ በጣም ደስ ብሎኛል። እና ደግሞ ዝም ብሎ መተቃቀፍ ብቻ እንዳይሆን፣ ከላይ ከላይ እንዳይሆን ከልባችሁ ያልባችሁን ነገር አሁን ሳይሆን፣ ለብቻችሁ ስትሆኑ ብታወስ ደስ ይለኛል። አንቺንም ያለ ፍላጎች ስላመጣሁሽ ቅርታ፣ ግን ለሰላም ብዬ ነው ያመጣሁሽ። ምናልባት አስቀይሜሽ ከሆነ ይህም ነገር ማድረግ የተሰተት ከሆነ ይቅርታ። ግን በጣም ፋዘረ በጣም ደስ ይላሉ እውነት

እስከ አምስት ሰዓት እስከ አራት ሰዓት ከቀኑ እንተኛለን። እንዲ ነው ለቀቅ ያሉ ሰው ናቸው። ነገሮችን ለመርዳት ቅርብ ናቸው ምናምን እድለኛ ለመ ስለመናገር ደስ ይላሉ። በጣም በጣም በጣም ነው ደስ የሚሉት። ትልልቅ ሰው በመሀላቸው ማስገባት ነበረብን። እስከዛሬ ድረስ እየተሸወር ነው ነገር አንዳችን ከአንዳችን እንበልጣለን። ይሄ እኔ ከእንትና እሻላለሁ ማለታችን መሰለኝ ነገሮችን እዚህ ድረስ እንዲጎትቱ ያደረገው። ልጅነታችን አለቀቀን መሰለኝ አላቅም። እውነት ለመናገር ብዙ ኧረ እኔማ ነበረ መጀመሪያ የተገናኘ ነው በስልክ ነበረ። እውነት መጀመሪያ እሷ ቤት አለማደሯን የነገረኝ በስልክ ነው፣ ቁጥር ሽንኬታ ምጽፍ ነው እና ደነገጥኩኝ ምናምን። ከዛ ጠሯት እና ውጪ አናግረት ልዣት መጣው የዘሻ ስለመጣሽ ነው የበረደልኝ እንጂ አንችን ማለቀሽ ነበር ብለውኝ ነበር። ዛሬ ተርፌያለሁ። ግን ብቻ ስመጣ በጣም ነበር የፈራውት፣ ምክንያቱም እሷን ዋሽቻት ነበር ያመጣት እነ ዳኒ ናቸው እንጂ ያሉት ማንም የለም ብያት ማለት ነው። እና ስትመጣ ወደ ቤት ወደ ውጭ ራሱ ስትመለስ ነበር በጣም የደነገጠችው፣ በጣም ማለት ነው። ከዛ በፊት እኮ ላስተዋውቅሽ ብያት ሁለት ጊዜ ነው ምናምን ነገር እነዚህ ካፌ ቀጠር የፋዘር ምናምን ጠፍታብኛለች፣ ተመልሳለች፣ አልገባኝም ብላ ወደ ሆቴሉ ማለት ነው። ያስፈራል በጣም ስለመናገር አውሩ አዲስ ነገር እንደምንሰማ እርግጠኛ ነኝ። እና ከዚህም በኋላም በቃ ይበቃችኋል ማለት አውሩበት፣ ይበቃችኋል፣ እስከዛሬው ግርግር እስከዛሬው ነገር ይበቃችኋል። እና በቃ እንደ ማለት በቁም ነገር ወስዳችሁ አውሩ እና ደግሞ ቀስ ብላችሁ አውሩ። ስሜት የሆናችሁ ነገሮች ድጋሚ እንዳይበጠበጡ ማለት ነው ተረጋግታችሁ ለማውራት ሞክሩ። ያው ጋሼም እንድታወሩ ነው የጥሏቸው ሄደ። እኔም ደግሞ ልሂድ እና በቃ አንቺም ሪላክስ ለማድረግ ሞክሪ። በቃ ቀለል አርጊ ምናምን፣ ይሄ እንደዚህ ያልሽው ነገር ፈታ ፈታ በይ፣ ፈታ ፈታ በይ ብሎ በቃ እኔ ልሂድ። ተፈጠረ በእውነት ደስ ብሎኛል። እና በመሀላችሁ ብዙ ነገሮችን ጥሩም ሆነ መጥፎ ነገር ጓደኞቻችን ሁላቸውን ብዙ ነገር ፈጥራል ሊሆን ይችላል እና በድጋሚ በጣም ይቅርታ እውነት በጣም በጣም ይቅርታ። ስህተት ነው የሠራነው ነገር እና ሁለታችሁ ብታወሉ ደስ ይለኛል እውነት። እና ችግር የለውም። አሁን ሌሊት እንገናኛለን። አመሰግናለሁ።